የ2025-26 የውድድር ዓመት ከተጀመረ ሁለት ወራት ተቆጠሩ። ገና ዘጠኝ ጨዋታዎች ናቸው የተደረጉት። እስካሁን ድረስ ያየናቸው የሜዳ ላይ እንቅስቃሴዎችና ክለቦች እያስመዘገቡ ያሉትን ውጤት መነሻ በማድረግ በጣም የሚበዙ ሰዎች ገና ከወዲሁ አርሰናል የውድድር ዓመቱን የፕሪምየር ሊግ ዋንጫ እንደሚያነሳ በልበ ሙሉነት እየተናገሩ ይገኛሉ። አርሰናል አሳምኗቸዋል። የአርሰናል ጥሩነት ብቻ ሳይሆን ደግሞ አርሰናል በዋናነት ሊፎካከሩ ይችላሉ የሚባሉት ማንቸስተር ሲቲና ሊቨርፑል አይነት ክለቦች በሚጠበቀው ልክ ፐርፎርም እያደረጉ ውጤትንም እያመጡ አይደለም። ስለዚህ የእግር ኳስ ባለሙያዎቹ አርሰናል በዘንድሮ የውድድር ዓመት የፕሪምየር ሊጉ ሻምፒዮን መሆኑ ግድ ነው የሚል አስተያየትን ይሰጣሉ። ያሳምናል። እና የአርሰናል ውጤታማነት ባለሙያዎቹ ከወዲሁ ለአርሰናል ድንቅ ብቃት እጃቸውን የሰጡ አምነውም የተቀበሉ ይመስላሉ። ጥያቄውን እዚህ ጋር ነው የምናነሳው። የእንግሊዝ ፕሪምየር ሊግ የውድድር ዓመት ገና ቀሪ ሀያ ዘጠኝ ጨዋታዎች አሉት። በእርግጥ አርሰናል እስካሁን ድረስ ባሳየው እንቅስቃሴ በተለይ ባለው የመከላከል አቅም እጅግ ጠንካራ ቡድን መሆኑን ሁላችን መመስከር እንችላለን። ግን 29 ጨዋታ በሚቀረው የእንግሊዝ ፕሪምየር ሊግ አርሰናል ምንም ሳይሆን የፕሪምየር ሊግ ዋንጫን ያሸንፋል ብለን ከወዲሁ እንመን ወይ? ነው ለዚህ የእኛ ጥያቄ የባለሙያዎቹ አስተያየት በቂ ምላሽ ይሆናልና እሱን ወደ እናንተ እናደርሳለን፣ ትሰሙታላችሁ። ማንቸስተር ዩናይትድን በክረምት ከተቀላቀሉ ተጫዋቾች መካከል ብሪያን ኤምቤሞ እጅግ ከፍተኛ አድናቆትን እያገኘ ይገኛል። ማንቸስተር ዩናይትድ ለመለወጡ ተሽሎ ለመታየቱ የብሪያን ኤምቤሞ አስተዋጽኦ ትልቅ መሆኑን ብዙዎች ይስማማሉ። ታዲያ እዚህ ጋር የሚነሳው ጥያቄ ከብሪያን ኤምቤሞ ቤንጃሚን ሚን ሸሽኮ፣ ማቲያስ ኩኛ፣ ሴኔላ ሜንስ የማንቸስተር ዩናይትድ የክረምቱ ምርጥ ዝውውር ለእናንተ ማን ነው የሚለው ነው። ዌይን ሩኒ ከዚህ ጋር ተያይዞ የሰጠውን አስተያየት ደግሞ ለእናንተ እናደርሳለን። በሳምንቱ መጨረሻ በእንግሊዝ ፕሪምየር ሊግ የተደረጉ ጨዋታዎችን ከግምት ውስጥ አስገብተን የተለያዩ የቁጥር መረጃዎችንም እንነግራችኋለን። በምትሰሟቸው የቁጥር መረጃዎች ትገረማላችሁ የሚል እምነትም አለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገርስ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 ሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን ወደ መረጃዎቻችን ስንሄድ የውድድር ዓመቱ ዘጠኝ ጨዋታዎች ተደርገው ከዘጠኙ ጨዋታዎች 16 ነጥብ የሰበሰበው ማንቸስተር ዩናይትድ በስድስተኛ ደረጃ ላይ ይገኛል የማንቸስተር ዩናይትድ የዘንድሮ የውድድር ዓመት እንቅስቃሴና ውጤት ባለፉት ዓመታት ሲያቀቱት የነበሩትን ቡድኖችና ተጋጣሚዎች ዘንድሮ ድል እያደረገ ድል ያደረገበት መንገድም እያማረለት መጥቷል ስለዚህ ማንቸስተር ዩናይትድ ባሸነፈባቸው ብቻ ሳ ሳይሆን በተሸነፈባቸውም ነጥብ በጣለባቸውም ጨዋታዎች ላይ ያሳያቸው እንቅስቃሴዎች ተስፋ እንዲደረግበት ስለ መለወጡ እንድንነጋገር ግድ ሆኗል ማንቸስተር ዩናይትድን ለውጥ ምን አመጣው የሚለውን ደግሞ ሰዎች የተለያየ ሀሳብ ይሰነዝሩበታል። አንዳንዶች ከተወሰነ ጊዜ በፊት በከፍተኛ ደረጃ ሲተች የነበረው የሩበን አሞሪም በባክስሪ የመጫወት የጨዋታ ሀሳብ አሁን አሁን ተጫዋቾቹ በተሻለ መንገድ ተረድተውት በተሻለ መንገድ መተግበራቸው ማንቸስተር ዩናይትድ እንዲሻሻል ረድቷል ይላሉ። ይሄ ያለምንም ጥርጥር ሊነሱ ከሚችሉ ሀሳቦች መካከል አንደኛው ነው። በሌላ በኩል ግን ማንቸስተር ዩናይትድ በክረምት ያስፈረማቸው ተጫዋቾች ለአሰልጣኙ የጨዋታ ሀሳብ በተሻለ መንገድ መተግበርና ለማንችስተር ለማንቸስተር ዩናይትድ ሜዳ ላይ ተሽሎ መታየት ትልቅ አስተዋጽኦ እንዳላቸው ይመሰክራሉ። ታዲያ እዚህ ጋ ነው ዋና ጉዳያችን የሚያርፈው የትኞቹ አዳዲስ ተጫዋቾች ለማንቸስተር ዩናይትድ ተሻሽሎ መታየት ዋነኛ ምክንያት ሆኑ የሚለው ላይ ነው። እንግዲህ አሁን ሀሳቦች እየተሰነዘሩ የሚገኙት አንዳንዶቹ በማንቸስተር ዩናይትድ ተጫዋቾች ላይ ከፍተኛ የሆነ የመታገል በጨዋታዎች ላይ ተሽሎ የመ ገኘት ፍላጎት እንዲያድግ ማቲያስ ኩኛ በጣም ትልቅ አስተዋጽኦ አድርጓል። እሱ ሜዳ ላይ በሚቆይባቸው ደቂቃዎች ለምሳሌ ብለው የሊቨርፑልን ጨዋታ ያነሳሉ ለምሳሌ ብለው ከበርንሌይ ጋር የነበረውን እሱ ተጎድቶ እስኪወጣ በነበረው ደቂቃ ላይ ማንቸስተር ናይትድ የነበረውን የተሻለ ቡድንነት ይጠቅሳሉ ደግሞ ሌሎች በሙሉ ጨዋታዎች በሙሉ የዘንድሮ የውድድር ዓመት በተሰለፈባቸው ጊዜያቶች ሜዳ ላይ እንዲሆን እድል ባገኘባቸው ጊዜያቶች በሙሉ ብሪያን ኤምቤሞ ያደረገው ነገር ፍጹም የተለየ ነው ኮንሲስተንትሊ ጥሩ ነው በእያንዳንዱ ጨዋታ ላይ ይሉና ኦፍኮርስ በተወሰነ ደረጃ በብሬንትፎርድ ጨዋታ ላይ መጠነኛ መቀዛቀዝ እንደ ወትሮ ለመሆን መቸገር ነበረው ብሪያን ኤምቤሞ ስለዚህ ብሪያን ኤምቤሞ ወይስ ማቲያስ ኩኛ ወይንስ ደግሞ በማንቸስተር ዩናይትድ ቤት ባለፉት ተከታታይ ጨዋታዎች ሴኔ ላሜንስን መጠቀም ከመጀመሩ በፊት፣ አልታይም ኦናናም ከፍተኛ የሆነ ስህተትን እየሰሩ ለማንቸስተር ዩናይትድ ውጤታማ አለመሆን በምክንያትነት ይጠቀሱ ስለነበረ ይህን ግብ ጠባቂ እንውሰደው ለለውጥ መምጣቱ ምክንያት ብለው ደግሞ ጥያቄን የሚያነሱ ሰዎች አሉ። እንግዲህ የሴኒ ላሜንስን ማቆየት የሚገባ ይመስለኛል። እኔ ማቲያስ ኩኛ እውነት ለመናገር በጣም ከፍተኛ የሆነ አቅም ያለው ተጫዋች ነው። ማንቸስተር ዩናይትድን በሚገባ በዚህ ወቅት እያገለገሉ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ለመስማማት ብዙ የሚያለፋ ብዙ የሚያስቸግር አይመስለኝም። ግን ብሪያን ኤምቤሞ ደግሞ የዘንድሮ የውድድር ዓመት ለእኔ በጣም ልዩነት ከፈጠሩ የዩናይትድ ተጫዋቾች መካከል አንዱ ነው እያ ይሆናሉ ባለሙያዎቹ ሀሳብን ይሰነዝራሉ። ስለዚህ እስካሁን ድረስ ከባለሙያዎች ከደጋፊዎች እየተሰበሰበ ባለው ሀሳብ መሰረት ከሄድን ለብሪያን ኤምቤሞ የተሻለውን ድምፅ እየሰጡ ይገኛል። ወይም የብሪያን ኤምቤሞ በማንቸስተር ዩናይትድ ቤት ልዩነት ፈጣሪ መሆን ላይ በጣም ብዙ ሰዎች እየተስማሙ ይገኛሉ። ከነዚህ ሰዎች መካከል አንደኛው ወይን ሩኒ ነው። ሩኒ ብሪያን ኤምቤሞ የማንቸስተር ዩናይትድ የክረምቱ ምርጡ ዝውውር ብሎ ጠርቶታል። በዚህ ሀሳብ መስማማትም አለመስማማትም ትችላላችሁ፣ ግን ስሜታችሁን እንድናውቅ ብታደርጉን በጣም ደስ ይለናል። ዌን ሩኒ የሚለው ምንድን ነው? በእያንዳንዱ ጨዋታ ላይ ብሪያን ኤምቤሞ አንድ፣ መገኘት የሚገባው ቦታ ላይ የሚገኝ ተጫዋች ነው። ሁለት የሚሰጡትን ኳሶች በኮንፊደንስ ነው የሚቀበላቸው፣ ወይም ኳሶችን ዲማንድ ያደርጋል ይፈልጋል ኳሶች እንዲሰጡት አንድ የፊት መስመር ተጫዋች ደግሞ የሚፈልግ ከሆነ በራስ የመተማመን አቅሙ በጣም ከፍ ያለ ደረጃ ላይ መገኘቱን የሚያሳየን አንዱ ነገር እሱ ነው ብሎ ነው ሩኒ የሚናገረው። ሶስተኛ የሚያነሳው ነገር ደግሞ ጎል እያስቆጠረ ነው። እስካሁን ድረስ ወደ አራት አካባቢ ጎሎችን ብሪያን ኤምቤሞ ለማንቸስተር ዩናይትድ አስቆጥረዋል። አንድ አጥቂ ፖዚሽኒንጉ ጥሩ ከሆነ ኳስ የመቀበል ፍላጎቱ ከፍተኛ ከሆነ የሚቀበላቸውን ኳሶች ወደ ጎልነት እየቀየረ እናም ጥሩ ጥሩ የሚባሉ ሙከራዎችን እያደረገ ከሆነ ይሄንን አጥቂ በሚገባ መጠቀም እስከተቻለ ድረስ ለውጥ ሊመጣ ይችላል። ለአንድ የፊት መስመር ተጫዋች ወይም ዋና ኃላፊነቱ ጎል ማስቆጠር ነው ለሚባል እንደ ብሪያን ኤምቤሞ ላለ ተጫዋች ጎል ማስቆጠር በራስ የመተማመን ስሜቱን ቱ ዘ ኔክስት ሌቪል ይወስደዋል፣ ያሳድገዋል። ስለዚህ ይሄ የብሪያን ኤምቤሞ ኳሊቲ ዩናይትድ ቤት እየተገለጠ ማንቸስተር ዩናይትድንም የተሻለ ቡድን እንዲሆን እያደረገው ነው። አንድ ቡድን እንደ ብሪያን ኤምቤሞ ባሉ ተጫዋቾች ተጠቅሞ ጨዋታዎችን እያሸነፈ በመጣ ቁጥር የራስ የመተማመን ስሜቱ ያድጋል፣ የመቻል ስሜት ይፈጠራል። ይሄ ደግሞ ማንቸስተር ዩናይትድን ወደ ተሻለ ተፎካካሪነት ይወስደዋል ብሎ ነው ሩኒ የሚናገረው። ስለዚህ ብሪያን ኤምቤሞ በሩኒ እምነት ምርጡ ፈራሚ ነው። ይህንን አይነት አስተያየት ከሩኒ በተጨማሪ አሞሪ ምም ተናግሮታል ሂ ዘ ወርኪንግ ማሽን ብሎታል በቀደሙ የብራይተን ጨዋታ በኋላ ይገርመኛል የሚያደርገው ነገር ይገርመኛል አይታክቴነቱ ብሎ ኤምቤሞን በተለየ ሁኔታ አሞሪም ሲያደንቀው የሰማንበት አስተያየት አለ። ብሩኖ ፈርናንዴዝ የክለቡ አንበል እንደዚሁ በተመሳሳይ ለብሪያን ኤምቤሞ የተለየ አድናቆትን ሰጥቷል። ማቲያስ ኩኛንም በሚገባ አድንቆታል። ስለዚህ የብሪያን ኤምቤሞ አይ ቲንክ ሊትል ቢት ዲፍረንት ነው የተለየ ነው ብሪያን ኤምቤሞ በአፍሪካ ዋንጫ ምክንያት ማንቸስተር ዩናይትድን የሚለይ መሆኑን ከወዲሁ እያሰቡ የማንቸስተር ዩናይትድ ሰዎች ማዘናቸው በእኔ ብሬት በጣም ትክክልም ተገቢም ይመስለኛል። ምክንያቱም በደንብ ነው ፐርፎርም እያደረገ ያለው በደንብ ነው ለማንችስተር ዩናይትድ አገልግሎት እየሰጠ ያለው ሌላው ማንቸስተር ዩናይትድ ጋር ተያይዞ መነሳት ያለበት ማንቸስተር ዩናይትድ አሁን ከብራይተንን ሆቭ አልቢየን ጨዋታ በኋላ በሜዳው ለመጫወት ገና ረጅም ጊዜ ይጠብቃል። ይህንን እንደ ዲዛድቫንቴጅ ወስደውታል የማንቸስተር ዩናይትድ ደጋፊዎች። አሁን ከኖቲንግሃም ፎረስት ጋር ከሜዳ ውጭ ነው የሚጫወተው፣ ከተሰናም ጋር ከሜዳ ውጭ ነው የሚጫወተው፣ ከዛ ኢንተርናሽናል ብሬክ አለ። በአጠቃላይ ግን ወደ ሃምሳ ቀናት አካባቢ ማንቸስተር ዩናይትድ ወደ ሜዳው ተመልሶ አይጫወትም የሚለው የማንቸስተር ዩናይትድ ደጋፊዎችን ደብሯቸዋል። ዩናይትድ በካራባው ካፕ ከውድድር ውጭ ነው። ማንቸስተር ዩናይትድ በአውሮፓ የውድድር መድረክ የለበትም። ስለዚህ ባለፈው የውድድር ዓመት ለምሳሌ በዩሮፓ ሊግ ሰባት ጨዋታዎችን አድርጓል ማንቸስተር ዩናይትድ በኦልትራፎርድ እነዚህ በኦልትራፎርድ ያደረጋቸው ወደ ሰባት የሚደርሱ ጨዋታዎች ሰባ ሶስት ሺህ ያህል ተመልካቾች በአማካይ ወደ ሜዳ እየገቡ ያዩት ነው እንዲህ ያሉ ትኬት ሽያጮችና ከትኬት ሽያጭ የሚገኘው ገቢ ዘንድሮ ይቀርበታል ማለት ነው። ከካራባው ካፕም ከወጣ በሜዳው ኦልድ ትራፎርድ የሚያደርገው ጨዋታ አይኖርም። እንዲህ ያለ ፋይናንሻል ክፍተት እንዴት ነው የሚሸፈነው? ማንቸስተር ዩናይትድ ሊያስብበት ይገባል ብለው ባለሙያዎቹ በጣም የሚደንቅ አናሊሲስን ሰርተዋል። ይህንንም እዚሁ ጋር ጠቆም አድርገን ለማለፍ ነው። ወደ ቁጥር መረጃዎች እንሄድ። የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ የተለያዩ ውጤቶች የተመዘገቡበት በግልም ግለሰብ ተጫዋቾች እንደዚሁም በቡድንም ደረጃ አዳዲስ የቁጥር መረጃዎች የወጡበት እና እነዚህ የቁጥር መረጃዎች ከተለያዩ ክለቦችና ተጫዋቾች ጋር ተያይዘው እንዲነሱ የተገደድንበት ነው። ፕሪሚየር ሊጉ በአራት ቁጥር ሊቨርፑልን ይወክላል ሊቨርፑል አራት ተከታታይ የፕሪሚየር ሊግ ጨዋታዎችን ስለተሸነፈ፣ ስለዚህ አንድ የአምና ሻምፒዮን አራት ተከታታይ የፕሪሚየር ሊግ ጨዋታዎችን ሲሸነፍ ሊቨርፑል የመጀመሪያው ቡድን ግን አይደለም። እንዲህ ያለ አምና ሻምፒዮን ሆኖ ቀጥሎ በመጣው የውድድር ዓመት መደዳውን አራት ጨዋታዎችን በመሸነፍ ሊቨርፑል አራተኛው የፕሪሚየር ሊግ ክለብ ነው ማለት ነው። ስለዚህ አራት ቁጥር የሊቨርፑልን አራቴ በፕሪሚየር ሊግ መሸነፍ አራት ቁጥር አራተኛው ክለብ መሆኑ አና አምና ሻምፒዮን ሆኖ ዘንድሮ በተከታታይ አራት ጨዋታዎችን በመሸነፍ። አምስት ቁጥር አሌሃንድሮ ጋርናቾን ያስታውሰናል ወይም እንድናነሳ ያደርገናል። አሌሃንድሮ ጋርናቾ ቼልሲ ከሰንደርላንድ ባደረጉ ጨዋታ ለቼልሲ ጎል አስቆጥሯል። ለቼልሲ ጎል ያስቆጠረ አምስተኛው አርጀንቲናዊ ተጫዋች ያደርገዋል። ከሱ በፊት ሴባስቲያን ቬሮን፣ ሄርናን ክሬስፖ፣ ጎንዛሎ ሂጉዌን እና ኤንዞ ፈርናንዴዝ ለቼልሲ ጎል ያስቆጠሩ አራት አርጀንቲናውያን ነበሩ። እሱ አምስተኛ ነው። አሌሃንድሮ ጋርናቾ ናቸው። ወደ ስድስት ቁጥር ስንሄድ ማቲያስ ኩኛን እናነሳለን። ማቲያስ ኩኛ ለማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረው በብራይተን እና በዩናይትድ ጨዋታ ነው። የመጀመሪያውን ጎል አስቆጥሯል ለማንቸስተር ዩናይትድ እየተጫወተ ይህንን ጎል ያገባው ደግሞ ከፍጹም ቅጣት ምት ክልል ውጪ በመምታት ነው። ማቲያስ ኩኛ ከ24/25 ውድድር ዓመት አንስቶ እስከ ትላንትና በስቲያው የማንቸስተር ዩናይትድ እና የብራይተን ጨዋታ ድረስ ከፍጹም ቅጣት ምት ክልል ውጪ እየመቱ ብዙ ጎል በማግባት ቀዳሚ ተጫዋች ይሆናል። ስድስት ጊዜ ነው ማቲያስ ኩኛ ከርቀት እየመታ ጎል ያስቆጠረው። የሱን ያህል እንዲህ አይነት ጎሎችን ያስቆጠረ የፕሪሚየር ሊግ ተጫዋች የለም። ይሄም በስድስት ቁጥር ማቲያስ ኩኛ እንዲወክል ያደርገዋል። ስድስት ቁጥር ሌላ የአርሰናል መነሻ ነው። አርሰናል በእንግሊዝ ፕሪሚየር ሊግ ስድስተኛ ክሊንሺቱን እየጠበቀበት ነው። በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሌላ ክለብ ስድስት ክሊንሺት ላይ የደረሰ የለም። አይደለም የእንግሊዝ ፕሪሚየር ሊግ በአጠቃላይ በአውሮፓ ትልልቅ በሚባሉት አምስት ሊጎች ላይ ስድስት ክሊንሺት ላይ ገና ከወዲሁ መድረስ የቻለ ማንም የለም። አርሰናል ብቸኛ ነው፣ ቀዳሚ ነው። ማንችስተር ሲቲን ያነሳን እንደሆነ ማንችስተር ሲቲ በአስቶን ቪላ በደንብ እየተቸገረ ያለ ቡድን ነው። ለሰባተኛ ጊዜ ማንችስተር ሲቲ በአስቶን ቪላ ተሸንፏል። ማንችስተር ሲቲ ከአስቶን ቪላ በላይ ምናልባት የሚያስቸግሩት የተወሰኑ ክለቦች ናቸው። በተለይ ከሜዳ ውጪ ሲቲ ሲጫወት አስቶን ቪላ በጣም ያስቸግረዋል። ግን ካስቶን ቪላ በላይ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተንሃም የማንቸስተር ሲቲ ፈታኞች ናቸው። ሰባት ቁጥር ለምን ማንቸስተር ሲቲን ይወክላል ካለን በአስቶን ቪላ ከሜዳ ውጭ የተሸነፈበትን ሰባተኛ አጋጣሚ ስለሚያስታውሰን ነው። ቶተንሃም ሆትስፐርስ የአርሰናል ጎረቤት በዘንድሮ የውድድር አመት ከሜዳ ውጭ ባደረጋቸው ጨዋታዎች አስራ ሁለት ጎሎችን አስቆጥሯል። ከሜዳው ውጭ ብዙ ጎል ያገባው ቶተንሃም ሆትስፐርስ ነው። ስለዚህ የቶተንሃምን የሜዳ ውጭ ጉብዝና አስራ ሁለት የሚለው ቁጥር የሚወክለው ከሜዳው ውጭ አስራ ሁለት ጎሎችን ስላገባ ነው። ኤርሊንግ ሀላንድ ላለፉት አስራ ሁለት ተከታታይ ጨዋታዎች ተጋጣሚዎቹ ላይ ሀያ ሁለት ጎሎችን ያስቆጠረ ተጫዋች ነው። ነገር ግን ካስቶን ቪላ ጋራ ሲቲ ተጫውቶ በሲቲ አንድ ለዜሮ ተሸናፊነት ጨዋታው ሲጠናቀቅ ሀላንድ ጎል አላገባም በመደዳው በአስራ ሁለት ጨዋታዎች ካገባ በኋላ ይሄ በመደዳው ጎል የማስቆጠር አቅሙ እዛ ጋር እንዲቆም አስቶን ቪላ አስገድዷል። 12 ቁጥር እሱን ይወክላል። መሐመድ ሳላህ 189ኛ የፕሪሚየር ሊግ ጎሉን ያስቆጠረው አሁን በምን ጊዜም የእንግሊዝ ፕሪምየር ሊግ የኮከብ ግባግቢነት ፉክክር አለን ሺረር፣ ሃሪኬንና ዌይን ሩኒ ብቻ መሐመድ ሳላህን ይበልጡታል። አራተኛ ደረጃ ላይ ተቀምጧል። ያገባቸው ጎሎች ብዛት ደግሞ አንድ መቶ ሰማንያ ዘጠኝ ደርሰውለታል። እነዚህ የሳምንቱ መጨረሻ የፕሪሚየር ሊጉ ጨዋታዎች በቁጥር መረጃ ስናዋዛቸው የሚነገረን ታሪክ ነው። ወደ አርሰናል ጉዳይ እንሄድ። አርሰናልን በተመለከተ አሁንም የሚሰጡ አስተያየቶች እርግጠኝነት የተሞላባቸው ሆነው እናገኛቸዋለን። አርሰናል የፕሪሚየር ሊጉን ዋንጫ ያሸንፋል። አርሰናል የፕሪሚየር ሊጉን ዋንጫ የሚያሸንፍባቸው ምክንያቶች፣ አርሰናል ራሱ ካላባከነው፣ ካባከነውም ደግሞ እጅግ በጣም ለማመን የሚከብድ የሚሆንብን የውድድር ዓመት ነው የሚሉና ሌሎች ተያዥነት ያላቸው ርዕሶች ይሰጣሉ። ሁሉም ግን ሲጠቀለሉ አርሰናል የ2025/26 የውድድር ዓመትን በዋንጫ አሸናፊነት የፕሪምየር ሊግ ሻምፒዮን ሆኖ ኢንቪንሲብል ሆኖ ከ2003/04 የውድድር ዓመቱን በዋንጫ አሸናፊነት ካጠናቀቀ በኋላ ላለፉት ሀያ ምናምን ዓመታት አርሰናል የፕሪምየር ሊጉ አሸናፊ መሆን አልቻለም ነበር። ይህ ጊዜ የሱ ነው። ይህ ጊዜ የአርሰናል እንጂ ሌላ የማንም አይሆንም አይነት አስተያየቶች እዚህ እዛም ይሰጣሉ። እናም አንዳንዶች ጥያቄን ያነሳሉ። ገና የውድድር ዓመቱ መጀመሩ ነው። ሁለተኛ ወር ላይ ነው የምንገኘው። ጨዋታዎች ዘጠኝ ዘጠኝ ብቻ ናቸው የተደረጉት። በዚህ አይነት እርግጠኝነት ከዚህ በፊት ለማንም እንዲህ ያለ ምስክርነት ተሰጥቶ አይታወቅምና ለምን ባለሙያዎች ይህንን ያህል እርግጠኛ ሆኖ ለምን ልበ ሙሉ ሆነው ታዩ የሚል ጥያቄን ያነሳሉ። አርሰናል አሳምኗቸዋል። የአርሰናል ተጋጣሚዎች ወይም ዋነኛ የሚባሉት ተፎካካሪዎች ሊቨርፑል፣ ማንቸስተር ሲቲ እና ቼልሲ እና ሌሎቹም ክለቦች ማንቸስተር ዩናይትድን ጨምሮ እነሱ ላይ የሚታዩ ደግሞ ክፍተቶች አሉ። ስለዚህ እነዚህ ነገሮች ተደራርበው አርሰናል አስተማማኝ የሆነ አቅም ላይ ስለሚገኝ ሌሎቹ በሱ ሌቭል ላይ አለመሆናቸውንም ከግምት ስለምናስገባ የአርሰናል ሻምፒዮናነት የማይቀርና የግድ የሆነ ይመስላል ይላሉ። ልብ በሉ ዘጠነኛው ሳምንት ላይ ነው ይሄ አስተያየት እየተሰጠ ያለ። ኢትስ ኤ ሊትል ቢት ዊርድ ያልተለመደ ነገር ነው ግን ደግሞ ይህንን ለማለት ያበቃቸውን ምክንያቶች ያነሳሉ። የመጀመሪያው ነገር የሌሎቹ ይሄ መደበኛ የሚባል ህይወት ላይ መገኘት ነው። መደበኛ ህይወት ላይ መገኘት ማለት ያሸንፋሉ፣ ተከታታይ ጨዋታዎችን ሲያሸንፉ ጥሩ እንቅስቃሴን ያሳያሉ፣ ደግሞ መልሰው ይቸገራሉ፣ ይሸነፋሉ፣ ወያቻ ይወጣሉ፣ ወይም ደግሞ አቀቷቸው የምናይበት ጨዋታ ይመጣል። ማንችስተር ሲቲ ላይ ይህንን የምንልበት በጣም ብዙ ምክንያት አለን። ቼልሲ ላይ ይህንን አስተያየት ለመስጠት በጣም ብዙ መነሻ አለን። ስለ ሊቨርፑል የምንናገረው የሰሞኑን መረጃ እንደገና ደግሞ ማዳመጥ ነው። ስለዚህ ይሄ መደበኛ የሚባል አካሄድ ነው የአርሰ አርሰናል ግን ኤክሰፕሽናል ነው። ኤክሰፕሽናሊ ብሪሊያንት ነው አርሰናል በዘንድሮ የውድድር ዓመት። ይሄ ማለት በነገራችን ላይ አርሰናል የተቸገረባቸው የተፈተነባቸው፣ ብልጫ የተወሰደበት ጨዋታ የለም ማለት አይደለም። ይሄ ሳይሆን አስተያየቱ አርሰናል በልጦ በደንብ ዶሚኔት አድርጎ ቀጥቅጦ ያሸንፋል። አርሰናል በተቸገረባቸው ጨዋታዎችም ያሸንፋል። ኤክሰፕሽናል የሚባለው ይሄ ነው። የተለየ ጉብዝና የተለየ ጥንካሬ በሚፈተንበት ጨዋታም የሚያሸንፍ እንደገና ብልጫ ወስዶም የሚያሸንፍ አይነት ቡድን ወደ መሆን መጥቷል። አርሰናል ከዚህም በፊት እንደተናገር ነው ከዚህም በኋላ በደንብ አስረግጠን መናገር የምንችል የሚመስለኝ አርሰናልን ማሸነፍ በዘንድሮ የውድድር አመት እጅግ እጅግ በጣም ከባድ ነው። ይህንን በእርግጠኝነት መናገር ይህንን በእርግጠኝነት ማስረዳት ይቻላል። ሁላችንም የሚያየ ነው። እስካሁን በዘጠኙ ጨዋታዎችም ሆነ በአውሮፓ ቻምፒዮንስ ሊግ መርሃ ግብሮች ላይ የተስተዋለ እውነት ነው። ይህንን ያነሱና አርሰናል ያለውን የመከላከል አቅም አርሰናል ጨዋታዎችን ለማሸነፍ የተለያየ ሜቶዶችን የሚጠቀም የሚጠቀማቸው ሜቶዶች ደግሞ የሚሰሩለት ይሉና ይሄ የውድድር አመት እኮ አርሰናል ባጀማመረገድ ትንሽ ወደኋላ እንዲቀር የሚጠበቅበት እኮ ነበረ። ለምን ያልን እንደሆነ የውድድር ዓመቱ ፕሮግራም ሲወጣ አርሰናል ያሉ ተከታታይ ጨዋታዎች ከባድ ናቸው፣ ፈታኝ ናቸው። ስለዚህ አርሰናል ወደኋላ ቀርቶ ሊጀምር ይችላል፣ አስቸጋሪ ጨዋታዎች ስላሉት። በአንጻሩ ማንቸስተር ሲቲ ከአርሰናል የተሻለ ቀለል ያለ የመጀመሪያ አስር ጨዋታዎች ነበሩት። ሊቨርፑል እድለኛ ነው እኮ ሲባል ነበር። ቼልሲማ በቃ የለየለት ነው፣ በጣም ምርጥ እድላሉ። ምናልባት ከአስሩ ጨዋታዎች ሰላሳ ነጥብ ሁሉ አምጥተው ሊያስገርሙን ይችላሉ ሲባል ነበር። እነዚህ ሶስት ክለቦች ከውድድር ዓመቱ ቀላል አጀማመር አንጻር ስናየው የተሻለ ውጤት ያመጣሉ፣ ለአርሰናል ታፍ ይሆንበታል የሚል አስተያየት ስንሰጥ አልነበረም ወይ? ለአርሰናልና ለማንቸስተር ዩናይትድ የውድድር ዓመቱ አጀማመሩ በጣም ከባድና የከፋ ነው። አሁን አርሰናል እኮ ሊቨርፑልን ገጥሟል። አርሰናል ከኒውካስል ጋር ተጫውቷል። ከማንቸስተር ሲቲ ጋር ተጫውቷል። ማን ዩናይትድን አሸንፏል። እነዚህ ዋና ዋና የአርሰናልን የውድድር ዓመቱን አጀማመር ያከብዱበታል የተባሉ ጨዋታዎች ላይ አርሰናል ያመጣ ውጤት እኮ በጣም ጥሩ ነው። ከማንቸስተር ሲቲ ጋር አቻ ወጣ፣ ማን ዩናይትድና ኒውካስልን አሸነፈ፣ በሊቨርፑል ደግሞ ተሸነፈ። ይሄንን ፈተና አልፍ ፎ ከሊቨርፑል በሰባት ነጥብ ከበለጠ እነዚህን ፈታኝ የሚባሉትን ሂደቶች ተወጥቷቸው ከማንቸስተር ሲቲ በስድስት ነጥብ ከተሻለ አርሰናል ላይ አለማመን ለአርሰናል ከወዲሁ እጅ አለመስጠት እንዴት ይቻላል? ነው ይቀላቸዋል የተባሉት ከብዷቸው አራት ጨዋታ በተከታታይ እየተሸነፉ ማንችስተር ሲቲ ዘንድሮ የተሻለ ይሆናል ስንል እንደዚህ አይነት የውጤት ወጣ ገባ ላይ የሚመጣ ከሆነ እና የአርሰናል እንቅስቃሴ የአርሰናል ውጤታማነት የሜዳ ላይ ጥንካሬ ደግሞ ኮንሲስታንት ከሆነ ለምንድን ነው ለማመን የምንቸገረው የሚል ጥያቄን ያነሳሉ። እውነት ያላቸው ይመስለኛል። አርሰናልን ማሸነፍ በጣም ከባድ፣ በጣም በጣም በጣም ከባድ ነው። በጣም ሶሊድ ናቸው። በትናንትናው ፕሮግራም ላይ ስንናገር እንደነበረው እና ፖል ሜርሰን እንዳለው አርሰናል አንድ ጎል ካገባ ጌም ኦቨር አይነት ስሜት ነው የሚሰማኝ ብሏል። በቃ ከዛ በኋላ አርሰናል ላይ ጎል ማስቆጠር በጣም ከባድ ነው። በቃ ዋንስ ኢን ኤ ዋይል ዶሚኒክ ሶቦስ ላይ ያገባባቸውን አይነት ጎሎች ልታገባባቸው ትችል ይሆናል እንጂ አርሰናል ላይ በቀላሉ ጎል ማስቆጠር በጣም በጣም በጣም ከባድ ነው የሚሆነው። ስለዚህ አርሰናል ጎል ያገኛል በአንድ ወይም በሌላ መንገድ። አርሰናል ላይ ጎል ማስቆጠር ደግሞ በጣም ከባድ ነው። አርሰናል ይህንን ጥንካሬ ይዞ ሊቨርፑል እንዲህ ባለ መቸገር ውስጥ ሆኖ በአርሰናል እና በሊቨርፑል መካከል የነጥብ እኩያነት እንዲፈጠር እኮ ሊቨርፑል ዝም ብሎ ልክ መሆን አለበት። በጣም ከባድ ግምትና ምኞት ይመስለኛል፣ ሊቨርፑልን ዝም ብሎ ጎበዝ እንዲሆን ማድረግ አሁን ከሚታይበት ክፍተት አንፃር። ከዚህ በላይ ግን በጣም ከባድ የሚመስለኝ እኔ አርሰናል ሶስት ጨዋታ እንዲሳሳት መጠበቅ ነው። ይሄ የአርሰናል ያሁኑ አርሰናል ሶስት ጨዋታ እንዲሳሳትለት ሊቨርፑል መጠበቁ በጣም ከባድ ይመስለኛል። አንድም ከባድ ነው እንኳን ሶስት። ይህንን ነገር የሚያበላሽ ድንገተኛ ክስተት ካልመጣ በስተቀር የሚገርምና ምናልባትም ለረጅም ጊዜ ሊነገር የሚችል ኮላፕሲንግ ካላጋጠመ በስተቀር አርሰናልን ይሳሳታል ብሎ ማሰብ በጣም አስቸጋሪ ነው ብለው ነው ባለሙያዎቹ ሀሳባቸውን የሚሰነዝሩት። ከዛ እንደገና ደግሞ ድምፅ ይሰበሰባል። አሁን ማን ነው ሱፐር ፌቨራይት የፕሪሚየር ሊግን ዋንጫ ለማሸነፍ ሲባል የውድድር አመቱ መጀመሪያ ላይ ሊቨርፑል ባይፋር ከሌሎቹ ክለቦች የተሻለ ቅድመ ግምት ተሰቶት ነበር። አሁን ደግሞ ያለምንም ምንም ጥርጥር አርሰናል አርሰናል አርሰናል ነው የሚለው ሱፐር ኮምፒውተሩም ባለሙያውም ደጋፊውም ይህንን ነገር ነው እየተናገረ የሚገኘው። ለዚህ ነው ማመን ግድ ነው ወይ ብለን የጠየቅነው። እንመን ወይ ብለን ሀሳብ ያነሳ ነው ይህንን ጥያቄ እየጠየቅን ያለ ነው። ዘጠኝ ጨዋታዎች ከተደረጉ በኋላ መሆኑ የአርሰናልን ጥንካሬ ይፎካከሩታል ብለን ያሰብናቸውን ክለቦች የሚታይባቸውን ድክመትና ክፍተት ቁልጭ አድርጎ የሚያሳይ ይመስለኛል። በዘጠኝ ጨዋታ ማሳመን ግን ለአርሰናል ደስ የሚል ታሪክ ደስ የሚል ስሜትን ይፈጥራል። ይሄ ግን አርቴታንና ተጫዋቾቹን ያዘናጋቸዋል ተብሎ አይጠበቅም። አምርረዋል አርሰናሎች ብዬ ነው ማምነው። በዚህ ጉዳይ ላይ የእናንተን ሀሳብ ብናውቅ እጅግ በጣም ደስ ይለናል። ደግሞም ሌሎች አዳዲስ መረጃዎችን ይዘን በተለያዩ ሰዓታት ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን፣ ምችት ይበላችሁ እንላለን። ኢትዮጵያ ለዘለዓለም ትኖር። 2010